መላእክቶች ጠዋት ጠዋት ይመጣሉ ይወርዳሉ ዱዓ ያደርጋሉ ምን እያሉ ያ ረብ የሚሰጠውን የሚለግሰውን አፋፋለት አብዛለት ጨምርለት ዱዓ ያደርጋሉ መላእክቶች በወጣትነት የሚው ግን አላህ ላይ የተዋወቀ መስጊድ የመጣ ጀማዓ የተሳተፈ እርጅና መጥቶበት ቤቱ ቢሰግድ እንኳን መንቀሳቀስ ቢያቅተው አላህ መስጊድ መጥቶ እንደጻፈ እንደሰገደ ይጽፍለታል እሺ ጊዜ አጣ ዳዓዋ ልታዳምጥ?

የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም እያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያቸው፣ አላህ ይጠብቃቸው፣ አላህ ይጠብቀን። ለምን ጊዜ አጣን በሚል ርዕስ ዛሬ ቆይታ እናደርጋለን። ናም ለምን ጊዜ አጣን? ለቁርአኑ፣ ለዕልሙ፣ አላህን ለማውሳቱ፣ ለኸይር ነገር ለምን ጊዜ አጣን? እንዴት ከአላህ ጋር ለን ለማጠናከር እንዴት ጊዜ አጣን? እንዴት ሰላሳ ደቂቃ ቁርአን ለመቅራት ጊዜ አጣን? እንዴት ከመግሪብ እስከ ኢሻ ቁጭ ብለን አንድ ዓሊም ጋር የሆነች ኪታብ ለመቅራት እንዴት ጊዜ አጣን? ይሄ ዛሬ እርስ በራሳችን የምንተዋወስበት ርዕስ ነው ነው አይደለም? ጊዜ ያተናል። ለሆን ነገር ረጅም ሰዓት እንሰጣለን። ሰላሳ ደቂቃ ቁጭ ብለን ቁርአን መቅራት ግን ከራሴ ጀምሮ ከበደናል። ሰላሳ ደቂቃ ቁጭ ብለን ከመግሪብ እስከ ኢሻ የሆነች ኪታብ ለመቅራት ከበደን። ለምን? ዛሬ በተለይ ደግሞ የቤት አባወራዎች ልጆች ያሏችሁ እናንተ ያላሳያችሁት ቤት ውስጥ ቁርአን መቅራት ያላሳያችሁት ዚክር ማድረግ ባጠቃላይ በመልካም ነገርን ያላሳያችሁት ልጅ ነገ ሊያሳያችሁ አይችልም። ዛሬ ለልጅ ያልሰጠው ጊዜ ነገ ለአንተ ጊዜ አይሰጥም። በባለፈው ሳምንት ከአንዳንድ ወንድሞች ጋር ያዩትን ነገር ሲያስታውሱኝና ሲነግሩኝ፣ እንደው ልብ የተነካ እንደው የእውነት እንደው ከኛ ከሙስሊም እንደዚህ አይነት ባህሪ ይኖራል። እንዲስክል ሰባት ስድስት ሰዓት ድረስ ውጪ ይመሻል፣ የሆነ ቦታ ይቀመጣል። ከዛ በኋላ ቤት ይገባል፣ ልጆች ይተኛሉ። ሚስትም ይደክሟት ምን እያለች ምራት ትጠብቃለች? ሲለው ለምን እስካሁን ጠበቅሽኝ አትተኝም ወይ ይላል። ሱብሃንአላህ፣ ጠዋት እሱ ደክሞታል፣ ተኝቷል

ከእድሜ ውስጥ ይጠየቅ፣ እድሜ ሁሉ ይጠየቃል። 80 60 70 ሰጠው ይላል። ጊዜ ነው አያችሁ። እንዴት ጨረስከው? በምን አባከንከው? እኔ ጋር ተዋውቀህበት? በምን ይጠይቃል። አላህ ወአንሸባቢህ ወጣቶች፣ ስም ሸባብ ወጣቶች፣ ፊማ አብላ ይላል። እድሜው አለ። ከእድሜ ደግሞ ተነጥሎ የወጣትነት እድሜ ይነጠልና፣ ፊማ አብላ፣ በምን አበሰበስከው? በምን ጨረስከው ይላል። ይሄ ወጣትነት እድሜ ከአላህ ጋር የተዋወቀበት ወጣትነት እድሜ፣ መስጊድ መስጊድ ያለ እግር ወጣትነት እድሜ፣ ዒልም ዕልም ያለ ወጣትነት እድሜ፣ አላህ እናት አባቴ ላስደስት ማህበረሰቡ ላስደስት በኸይር ነገር ልካፈል ያለ ወጣትነት እድሜ ነገ የመልቀያማ የማንም ጥላ በሌለበት ሰዎች በላባቸው በሚጽነብት፣ በሚጥለቀለቁበት፣ በሚጨናነቁበት ሁሉም ነፍሲ ነፍሲ በሚሉበት ሰዓት

ከአላህ ጋር ፕሮግራም ያዝንበት የምንወያይበት መድረክ ነው። ሰላት አይደል? ወደሱ ጥሪ ሲያደርግ መዋዜን። አይ እዛ ጋር ደግሞ የሆነ አርሴናል ይላል የሆነ ማንቸስተር ይላል። ከዛስ ቆይ፣ መዋዜኑ ኋላ ይደረስበታል። ወደዛ ይገባላ ሀቢቢ ኳሱም። ዜናውን ልሰማው ትችላለህ፣ ቅጂውን ልታገኙ ትችላለህ። ሙአዚኑ ጠርቶ ግን ያለፈ። የመግሪብ ሰላት በጣም አጭር ወቅት ናት። መግሪብ የመግሪብ ሰላት ግን አለፈች፣ በቃ መቼም አታገኛት። መቼም ነገ የለም ቂያማ ብቻ ነው የምትመጣው። ያ ረቢው ሰግዶኛል ወይ አልሰገደኝም ብትከስ ወይ አንተ ልትሸለም የምትመጣው ነገ የለም ቂያማ። ይዚህ ታዲያ እስቲ እልም እልም እስቲ ዛሬ ቁርአን ያላከተም ነው ወንድሞች አለና እንዴ ልጆቻችንን ትምህርት እስከ 12 ዓመት ስናስተምር አይማሩ አይደለም ጀግና ጠንካራ ሁሌ የምናገረው ተማሪ ይሁኑ። ስታስተምሩ በእክላስ አስተምሩ፣ ትምህርትም እክላስ ያስፈልጓል። ጥርት ብሎ በቃ ነገ ዶክተር ልሆን ነገ ትምህርት ሚኒስቴር ልሆን ነገ እቺን ሀገር ላሳድግ ሚል ልጆች ነው ልታፈሩ፣ የሚገቡት ልታስተምሩ የሚገቡት እንደዚህ ነው። ከተማረ ጥርት ይህ ቆይ ነገ ትገባለ ዛሬ ዘመድ ጋር እንሂድ እያልክ እያስቆረፍኩ ሳይሆን ጥርት አድርግ አስተምረ፣ ትልቅ ደረጃ እንዲደርስ አስተምረው። ነገር ግን ለትምህርቱ ሁሉ አነስ የሚሰጥ እስቲ ለቁርአኑ ምንስ ጊዜ? ከእኛ መሀከል እኮ ለኢልም ለኢስላም ለትምህርት የሰጠውን አስራ ሁለት ዓመት ለኢልም ሸሪዓ እውቀት ለመማር 3 ዓመት 2 ዓመት ቢሰጥ ምን እስቲ ምን እስቲ ለዓሊም ይወጣሀል። ሀቂቃ ሁለት ዓመት ለትምህርት የሚሰጠው ጊዜ ስንት ሰዓት ይማራሉ? ከጧት እስከ ስንት ሰዓት? እስከ 9 ሰዓታት እስከ 10 ሰዓታት እስከ ጧት እስከ 10 ሰዓታት አንተ 3 ዓመት ዒልም ብትቀራ የት ነው የምትደርሱ? አስቡ። እሺ እሱ ማለት ታደለም እንዴ ቢላህ አለይኩም ከመግሪብ እስከ ኢሻ እንዴት እስኪ፣ እኛን የሚመጥነን ኪታብ በአቅላችን በደረጃችን አርባኢን ሐዲስ ሊሆን ይችላል፣ የፍቅህ ኪታብ ሊሆን ይችላል፣ የአቂዳ ኪታብ ሊሆን ይችላል። ብቻ በሚመጥነ ልትረዳውና አንገብጋቢ የሆኑ ዕውቀቶችን ቁጭ ብለን ለመቅራት ምንድን ነው የከበደን? ቆይኝ፣ ገና ነኝ፣ እድሜ አቡበከር ሲዲቅ ረዲየላሁ አንሁ ቁርአኑን የቀሩት እኮ ከ38 አመት በኋላ ነው እስልምና የተቀበሉት በዛ ዓመት ስለሆነ? እውቀት የሚባለው ነገር በእስልምና እርጅና መጥተዋል አርጅተዋል የለም። በነቃህበት ሰዓት ግባበት ነው። አሊፍ ብለህ መጀመር ፋቲያችን ስንቶቻችን የተስተካከለ ነው? ምክንያቱም በቃ በጊዜያችን እንጠይቃለን። እቺ ዛሬ ለአላህ ያልሰጣናት ጊዜ ነገ ኸይር ነገር ልናገኝ አልችልም። እንዳልኳችሁ ለልጆቻችን ጊዜ መስጠት አቅቶን ነገ ልጆች መስመር ሲስቱ የተለያየ ነገር ሲያደርጉ እኛ እንራገማለን እንበሳጫለን አይንከባከቡ እንላላ እስቲ ዛሬ ሰጠውት ወይ ጊዜ ለባለቤቴ የሚሰጣትን ፍቅር ያን እኮ ነው ልጆች የሚያዩት ለሚስት ፍቅር ስሰጥ ጥሩ ቃል ስትናገር ልጆች ያንን ሰምቶ ያድጋሉ ከዛ ላንተም ጥሩ ቃል ይናገሩሃል ተሳዳቢ ከሆንኩኝ ስድቡን ይለምዱታል እነሱስ ምን ይላሉ ተሳዳቢ ይሆናሉ ልጆች ተግባርን ይፈልጋሉ ተግባር ምላ በቃ ተግባር እንደምሳሌ ማታ ስመጣ ብርቱካን ወይም ቡዝ የሆነ ነገር ይዤ ልመጣለሁ ብለህ ለልጅ ቃል ገብተህ ስትመጣ ይዘህ ካልመጣህ በቃ ውሸትም ተግባር ውሸት ተምረዋል እነሱ ነገም በተግባር ያሳዩሃል የሆነ ቦታ ይሉና የት ነበርክ ልጄ ስትለው እሱ ሌላ ቦታ ከሆነ አይ ላይብራሪ ነበርኩኝ መስጊድ ሙሐደራ እያዳመጥኩ ነበር ይላል ከማን የተማረው ውሸት ከኛ የተማረው ውሸት ተግባር ልጆች በተለይ ህጻናት ተግባር ልክ ያንን ያልካቸውን ነገር ስትሰጣቸው የእውነት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሴት ና ልስጥ የሆነ ነገር አለች። እሺ ብሎ ሲመጣ ምን ልሰጪ ነበር አላት? ተምራ ነው ይዘሻት አ ባት ይኖሮ አንድ ሸት ተብሎ ይጻፍብሽ ነበር አላት ነብዩ ሰለላሁ ዐለይሂ ወሰለም። እኛ ልጆች ስና የሆነ ነገር ልስጥ እያለና ስንት ነገር አመልጦናል ካንደ በታች። ስለዚህ እንደው ዛሬ ቀልባችን እርካታ ጠፋ አይደል መረጋጋት፣ ጡማአኒና ለምን ከተባለ ጡማአኒና የሚያመጣው እንደዚህ አላህ ቤት እንደዚህ ሰብሰብ ብለን ስንማማር?

ተሰባስበው ግን ስለ አላህ የሚማማሩ ስለ ኢስላም የሚነጋገሩ ከሆነ ቁርአን ያነቡ ዚክር ያደርጉ የተለያየ እምነት ኢስላማዊ እውቀት ላይ የሚነጋገሩ ከሆነ ኢላ ነዘለት አለይሂም ሰኪና፣ በነሱ ላይ ሰኪና ይወርድባቸዋል፣ መረጋጋት። ዛሬ ኪሱ አብጦ ባንክ ቤቱ ሞልቶ ሰው ጡማእኒን ጠፍቷል፣ እንቅልፍ አጥቷል፣ ሰላም ርቆታል። ለምን? አላህ ራቃ። ከኛ በላይማ ሀብት አውሮፓዎችን ፖርቶችን እያየን አይደል? ቅንጦት ነው ሁሉ ነገራችን። ቅንጦት ግን ደስታን ፍለጋ ያልገቡበት ጉድጓድ የለም። የከምር አይነት አንድ ሳጥን አይደለም፣ ከአንድ ሳጥን በላይ ይጠጣሉ። ትንሿን አይደለም፣ ትንቁን ይጠጣሉ። ምን ደስታ ፍለጋ የለም? የዚህን አይነት የዝሙት አይነት ፈጸሙ፣ ደስታ ፍለጋ። ከዝሙትም አልፎ የተወገዘው አ የሉጥ ዝቦች የጀመሩትን ይሄ ግብረ ሰዶሙን አላህ አመፁ ምን ፍለጋ ደስታ እኮ ነው፣ እርካታ እናገኝ ብለው መጨረሻ ግን የደስታ ጥግ ብልሄዱበት ምንድን ነው? አይ ደስታ የምናገኘው በራሳችን እጅ ሕይወታችን ስናጠፋ ነው ብለው ግማሹ በስላት መውጋት ጀመረ፣ ግማሹ በመሳሪያ ራሱ ይገላል፣ ግማሹ ባህር ላይ ወርቆ ኤሌክትሪክ እያያዘ አንገቱን አንቆ ይገላል። ምን ፍለጋ ደስታ። ላ አላ ምን አለ አላ ቢዚክሪላ ተጥመኑ ልቁሉብ አዋጅ፣ ንቁ ስሙ አላህን በመውሳት ልቦናዎች ይረጋጋሉ። ደስታ የሚገኘው አላህ ዘንድ ስንቀርብ ነው። መስኪስ ስንመጣ፣ ስንረጋጋ ቁጭ ስትል ወላሂ ያላገኘውን ደስታ ታገኛለህ። እረፍት ይመጣል። ጡማኒና ይመጣል። አላህ ነም ይልከው አንደኛው ሽልማት ይሄዱ። ሁለተኛው ወሃፈጥሁሙል መላኢከቱ መላእክቶች ይከቧቸዋል። እነሱ ዙሪያ ሱብሓነላህ ያጅቧቸዋል። ዱኒያ ላይ አንድ ታዋቂ ሰው አንተን አጅቦ ሲሄድ አንድ ባለስልጣን ሲያጅብህ በሆነ መድረክ ስትጠራ የሚሰማህ ደስታ ምንድን ነው? ግን አላህ ቤት ስትሰባሰብ ማን ነው የሚያጅብህ? አላህ ያከበራቸው የወደዳቸው ከብርሃን የፈጠራቸው መላእክቶች ይከብሃል። ወገሽየቱም ራሕማ ያ አላህ እዝነት እነሱ ላይ ይሆናል። እዝነት አላህ ካዘነልን ማን ቢጨክንብህ፣ ማን ቢጎዳህ በአላህ አላህ ካዘነልን ያ አላህ እዝነት እነሱን ይሸፋፍናቸዋል። አላህ በረህመቱ ነው የሚሸፍናቸው? አራተኛ ወዘከረሁሙላህ ፊመን ዒንደ አላህ እሱ ዘንድ ካሉት ክቡራን መላእክት ዘንድ ያወሳቸዋል ባሪያዎቼን ኑና ተመልከቷቸው እኔ ጋር ለመቃረብ እኔ ጋር ለመዋደድ የሚሰሩትን ስራ ኑና ተመልከቷቸው ዱንያ ላይ ስንትና ስንት ብልጭልጭ ነገር ትችላቸው ያ ሳይደግራቸው ያንን ገፍትረው ወደ እኔ እንዴት እንደመጡ ወፊ ሪዋያ በሌላ ዘገባ ላይ ፈኡሽሂዱኩም እናንተን አስመሰክራችኋል ይላቸዋል መላእክቶችን አንኒ

መስጊድ የእድለኞች መገኛ እንጂ የእድለ ቢሶች መገኛ አይደለም የአላህ ወዳጆች ምንድን ነው መገኛ ነው መስጊድ ከምድር ላይ የተወደደ ቦታ ማለት እንደ መስጊድ የለም አላህ ዘንድ የተወደደ ቦታ ነው ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ነው ብሏል የተጠላው ቦታ ደግሞ የንግድ ቦታ ነው ለምን ማታለሉ ማጭበርበሩ ሹ የተለያዩ ነገር ስለበዛበት የተወደደ ቦታ የአላህ ቤት ነው ታዲያ ጊዜያችን ምስቲ አላህ ይጠይቀናል እ? ስለ ጊዜያችን ይጠይቀናል። ቅድም ባልኳችሁ ሐዲስ ስለ እድሜው አለ ስለ ወጣትነት ይጠይቃል። ስለ ገንዘቡ ይጠየቃል። ኬታ መጣሃው ወደ ተወሰድከው ምንጩ ኬት ነው አላህ ይጠይቃል። በሙስና በማጭበርበር ሰው አስለቀሰ የሰው ገንዘብ ዕዳ ወስደ ተበድረ መኪና እያሽከረከርክ ነው። ቤት እየገነባህ ነው። ያበደረ ያለቅሳል፣ ይደውላል፣ ስልክ ዘጋበታል። በዚህ ነው ወይስ ቤት ነው ባህላል። አው ማሻአላ እሺ፣ ወደ ተወሰድከው ይላል አንድ ክሊፕ ላውጣ ነው ይላል አንድ ዘፋኝ መጥቶ እንደው ብትተባበረኝ ወንስ ማሳተምበት አጣው የሆነ ነገር ማደርግበት ቀረጻ ማደርግበት ሲል አውጥቶ ይሰጣል አንተ ለዘፈን ትተባበራል እንዴ አላህ ወዴት ወሰድከው ይጠይቃል። ለሐራ ለሐራ ነው ለሐይር ነገር ነው የወሰድከው መስጊድ ነው የገነባህበት ዑለማ ነው የረዳህበት እናት አባትህን አስደሰትክበት ቤተሰብህን አስደሰትክበት ጉድጓዷ ውሃ ለሌላቸው ሰዎች ቆፍራ አወጣህ ምን አደረግ ወዴት የተወሰድከው ጥያቄ አለ። ገንዘብ ሁለት ነው ጥያቄው ከየት መጣ ወዴት ሄደው ይባላል። የእኛ ገንዘብ አይደለም። የማን ገንዘብ ነው? የአላህ ነው። አላህ ኳኋለ አንፊቁ ሚማ ረዘቅና ኩማል አያ እኛ ከሰጠናችሳይ ለግሱ ነው ለግስት ስለ ሰደቃ እኔ አመቱ በሞላ ቢወራ ይበቃል አለ ለምን ታውቃላችሁ? አመቱን ሙሉ ማለት ነው አመቱን ሙሉ ከዓመት እስከ ዓመት በቃ ቅያማ እስኪቆም ድረስ መላእክቶች ጠዋት ጧዋት ይመጣሉ ይወርዳሉ ዱዓ ያደርጋሉ። ምን እያሉ ያ ረብ፣ የሚሰጠውን የሚለግሰውን አፋፋለት፣ አብዛለት፣ ጨምርለት ዱዓ ያደርጋሉ መላእክቶች። እንቢ ሚለውን አልሰጥ የሚለውን የሚቋጥረውን አጥፋበት ይላሉ መላእክቶች። ስለዚህ በቻልኩ አቅም ዛሬ ነገር ሰደቃ ላይ መበረታታት የሰው ልጅ ይላሉ ዕለማዎች። ሞት ሲመጣበት ትልቁ ስራ ብሎ የሚታየው ሰደቃ ነው። ከየትኛው የቁርአን አንቀጽ ይዘው

ባላችሁ ጉልበት ኸይር ነገር ላይ ሩጡ። ወላሂ በተለይ ወላጆች አላህ ባያት ያቆየላችሁ፣ ተንከባከቡ። በወጣትነት እድሜ በደንብ አድርግ ተንከባከብ፣ ኸይር ነገር ስራ። ቀብለ ሀረሚክ እርጅና ከመምጣት በፊት። እርጅና ሲመጣ፣ ጉልበት ሲከዳን፣ ከዘራ ስንይዝ እንደ ወጣትነት መንቀሳቀስ እንችላለን? ይቻላል? አይቻልም። በወጣትነት ሚሁ ግን አላህ ጋር የተዋወቀ መስጊድ የመጣ ጀማ የተሳተፈ እርጅና መቶበት ቤቱ ቢሰግድ እንኳን መንቀሳቀስ ቢያቅተው አላህ መስጊድ መጥቶ እንደጻፈ እንደሰገደ ይጽፍለታል። ለምን መጀመሪያ በአል ከወጣትነት ሚሁ ጋር እዚህ ነበረ፣ ያንን ሰዋብ አላህ አይከለክለውም። አሉ ነብስ ሰለ ወሲሓተቀ ቀብለ ሰቀሚካ። ሁለተኛ ጤንነትን ተጠቀምበት በሽታ ከመምጣት በፊት። ጤና ኒዕማ ነው። አናልቅስ ወላሂ፣ አናልቅስ እንመልከት ዙሪያችንም ሆስፒታል እንሂድ። በየቦታው ስንቱ የትቦ ተደርጎለታል በትቦ ሚሸና ኦክስጅን በተንፈሻ ቶ ኦክስጅን የደረገለት ስንቱ አለ። ወላ ጠዋት ፊታችን ስንታጠብ ጠዋት ተነስቶ ኩላሊታቸው የሚታጠቡ ስንት ወንድምና ወቶች አሉ። አላህ ይፈውሳቸው። አልሐምዱሊላህ እንበል። የጤና ኒዕማ ወላ ቀላል አይደለም። ሰዎች አሉ ነቢ ስላ ሰለም ከሁለት ነገር ይዘነጋሉ ከሢሩ ሚነናሳሉት

ለመስኪን ለዳዋ ፕሮግራም አለ ኸይር ነገር አለ ብለህ ተሳፍሮ ነው የሄድከው፣ ወይስ ሐራም ቦታ ነው የሄድከው? በገንዘብ ተጠይቃለ። ግልጽ ማለት ነው። በገንዘብ የኔ ነው ብዬ የት ነው የሄድኩበት? ሀብት ተጠቀምበት። ሀብት የአላህ ስጦታ ነው። እዚህ ከተጠቀመበት ነገ ደግሞ ውጥፍ ምንዳው ይመጣል። አምስተኛው وحياتك قبل موتك በህይወት እያለ ተጠቀም፣ ሞት ከመምጣት በፊት ሞት ከመጣ ፋይል ይዘጋል። የኸይረኛው የሸረኛው በቃ አለቀ በቃ። ቀብር ውስጥ ያሉ ሰዎች ምን አለ አንድ ቀን አላህን መጥቼ በተገዛው ብሎ ይመኛሉ? በሀያት ያለው ደግሞ ይሄን ኒዕማ ዘንግቶታል። ስለ ረመዳን እየተናገሩ አንዳንዴ ምን ይላሉ? የሰው ልጅ ተመኝ ቢባል ምን ይመኛል ይባላሉ። ከረመዳን አንድ ቀን ቀብር ውስጥ ያለው አንድ ቀን ባገኝ ብለው ይመኛለዋል። ደረጃውን ሰው የሚያውቁ መቼ ነው? እዛው ይሄን ትተው ቀብር ውስጥ አሉት ተረድተውታል። ግልጽ ነው። እኛም እዚህ ምንድነው የምንረዳው? ብዙ ጊዜ ሀብት ኖሮን ሀብታችን አላ ሲወስድብን የሀብት ኒዕማ የወሰደብን ጊዜ እንረዳለን። ጤናችንን የምንረዳው መቼ ነው? ጤናችንን አላህ ሲወስድብን ነው። የጊዜ ኒዕማ የምንረዳው ምንድ ነው? በሁሉ ነገር ሽሁል ስትወጥ አየዛሜ ትላለ። ስለዚህ ኒዕማ በእኛ አለማመድ ሀዲሱም እንደገለፀልን የሚታወቀው በእጅ ያለ ወርቅ እንደ መዳብ ይቆጠራል አይደል ኒዕማ በኢስላም የሚታወቀው መቼ ነው? ነቢ ስላ ስለም እንደተናገሩ ቢዘዋሊሃ ነው ኒዕመቱ ተዕረፉ ቢዘዋሊሃ። ኒዕማ ስትወገድ ብቻ ነው የምትታወቀው። ካልተወገደስ አያውቀውም። የጤናን ጥቅም የሚያውቀው ወላ የታምም ሰው አልጋ ላይ የተኛ ሰው ነው። ምነው እንደ ወንድሞች መስጊድ ቁጭ ብዬ ዳዕዋ ባዳመጥኩ ብሎ ሚመኛው የተኛው ሰው ነው። እኛ ግን አንበርክተው። ስለዚህ ዛሬ ነገር አላህን ማመስገን አለብን። ሳጠቃልለው ለዒልም ቦታ እንስጥ። ኢልም ትኩረት ካልሰጠን ለኢልም ቦታ ካልሰጠን ወላሂ ኪሳራ ውስጥ ነው የምንወድቀው። የነብዩ ዱዓ የነበረ አላህ ዱዓ አድርጋላቸው እኔ ልትለምነኝ የሚገባ ነገር ብሮ ብር ስጠኝ፣ ምን ስጠኝ አይደለም ያላቸው እውቀት። ረቢ ዚድኒ ዒልማ፣ ጌታዬ ወይ እውቀትን ጨምርልኝ ብለህ ለምነኝ። አላ ምኒ ንኒ ስላየሚጠቅመኝን አሳውቀኝ። አንፈዕኒ ቢማ አለምተን ሳወቀኝ ደግሞ ጥቀመኝ።

ምን ልትል በጣም ነው። መንግስት ሰራ ሰራተኛ ነኝ፣ የሆነ መስራ ቤት ነኝ፣ አልቻልኩም። እሺ ቤት ስገባ ቤት ስገባ፣ አሁን አላህ ሁሉም ነገር አግርቶታል እኛ ላይ ማስረጃው ነውብናል፣ ብናል ዩቲዩብ አላህ ቤቱ ላይ ነው ስለቴሌቪዥን ላይ ዩቲዩቡን ከፍቶ ምንድነው፣ ምን ያው ዛሬ እየከፈትን ያለ ነው። ምንድነው አንድ ዳዕዋ፣ እስቲ አንድ ሱረቱ ፋቲሃ ተፍሲሩ እንዴት ነው፣ እስቲ ስለ ሰላት አሰጋገጥ ተነግሯል እዚህ ጋር፣ ስለ ተውሂድ ተነግሯል እዚህ ጋር፣ ስለ ነብዩ ሲራ ተነግሯል እዚህ ጋር፣ የሆነ ነገር ስለ ዚክር ተነግሯል ላዳመጥ ብለን ፕሮግራም አድርገን ቁጭ ብለን ተከታተለን። ያ ካልሆነ እንደው ዛሬ ነገ አንበል። ከዛሬ ጀምሮ ይሄ ፕሮግራማችን ነው፣ ሙስታዒድ ነን። እኔ በተናገርኩት እናንተም ባዳመጣችሁ ተጠቃሚ አላህ አድርገን። አላህ ስብሐነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነትን ፍርዶስ እንደሰበሰበን ጊዜያችንን በአግባቡ የምንጠቀም አላህ ያድርገን። መጨረሻችንን አላህ ያሳምርልን። በእድሜያችን ኸይር ነገር ሰርተን ነገ የውል ቂያማ አላህ ዘንድ መልካም ሽልማት ከሚሸለሙ ባሪዎች መካከል አላህ አድርገን። እዚህ ቤት ሰብስቦናል። ነገም ደግሞ በተወደደው ተናፋቂ ወደ ሆነች ጀንተል ፍርዶስ የምንሰባሰብ አላህ አድርገን። በዱንያ ላይ ደግሞ አረፋ ላይ አላህ ይሰብስበን። ሐጅ ላይ አላህ ይሰብስበን። የሱ የተከበረው ቤት ላይ በመዲናውም በመካውም ቤት አላህ ይሰብስበን። ዑምራውንም ሐጁ ላይ የምንደጋግም አንድ ላይ የምንሰባሰብ አላህ አድርገን። የታመኑ ድንብ ቤተሰቦቻችን አላህ ያሸራቸው። የሞቱብንን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የእኛንን መጨረሻ አላህ ያሳምርልን። ፊሊስጤም ያሉት ወንድሞቻችንን የበላይነታቸው ለነሱ አላህ ያድርገው። ነጃ አላህ ይበላቸው። ከጠላቶቻቸው ላይ አላህ